ኪራና ጽናት እጅግ ደስ በሚል ሁኔታ ወደ ፍቅራቸው ተመልሰዋል ማለት ነው። እንግዲህ ጽናት ምሩ የመከረቻትን ምክርም እንግዲህ ያው አጽድቃለች ማለት ነው። በዚህ መልኩ ልብ ገዝታ እንግዲህ የኪራን ፍቅር ተቀብላለች ማለት ነው። ሰላም ጤና ይስጥልኝ። የሰላም ሐበሻ ቻናል ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ሁኑ ለማለት ወዳለው እንግዲህ ተወዳጁና በጣም በጉጉት የምንጠብቀው ክፍል ስልሳ ማለት ነው፣ ፅናት ተከታታይ ድራማ ተለቋል። እጅግ በጣም ደስ የሚል ፓርቶች ነበሩት ማለት ነው። ምክንያቱም እንግዲህ በባለፈው ፓርት ላይ ያው ኪራም በጣም የተናደደ እውነተውን፣ እስኪ ማንን ማጋፈጥና ማንን ማፋጠጥ እንዳለብኝ እኔ ራሴ አውቃለሁ እያለ ነበረ ማለት ነው። ስለዚህ ያው እንግዲህ ማንንም ሳያጋፍጥ ግን ትክክለኛውን በምን ምክንያት እንደሆነ እየቆየ የሚያጋፍጥ ይሆናል ብዬ አስባለሁኝ። ግን ደግሞ ያው ፍቅራቸው ወደነበረበት ተመልሷል። ኪራና ጽናት አንድ ሆነዋል ማለት ነው። እሱም እንግዲህ ያው እንደምትውጅኛ ቃለው በማለት እንግዲህ እስኪ ቁጭ በይና እናውራ በደንብ በማለት ቁጭ ብለው ሁለታቸውም በስነ ስርዓት አውርተው ነበረ ማለት ነው። ስለዚህ ያው ስታየው ወይንም ሲያያት ምናምን እውነተኛ ፍቅር ከልብሸ እንዳለ አውቃለሁ። ግን ለምንድን ነው የምሸሽኝ? ቶጅ ነው በማለት ብዙ ጥያቄዎችም ሲጠይቃት ነበር። እንደምትወደው እንደምታፈቅረውም ተናግራለች ማለት ነው። ስለዚህ ያው ደስ የሚል ጊዜ አሳልፈዋል። ኪራም እጅግ በጣም ደስ ብሎታል። ምክንያቱም በጣም ብዙ ነገሮች ነበሩ ማለት ነው። እሱ ራሱ በጣም እየተናደደ እየተበሳጨ ነበረ። ስለዚህ የሁሉ መበሳጨቱ ሁሉ ነገር ንትን ብሎ እስኪ የነ ምሩን ና እንዲሁም የንን አሆሜን ፍቅር እስኪ እየነሱን ስለዚህ እኛም እኮ ምንም የምንለያይበት ምክንያት የለም፣ ሩቅ አይደለም። ስለዚህ እኛም ፍቅራችንን ማደስ እንችላለን በማለት እንግዲህ እሷም እሽ ብላ ተቀብላ ፍቅራቸውን አድሰዋል። ስለዚህ ያው ጽናትም ለዚህ የዳረግኩ እና እንደዚህ እንድትሆን ያደረግኩሆን ነኝ እና ይቅርታ አድርግልኝ ብላ ይቅርታ ጠይቀዋለች ማለት ነው። እንግዲህ ሰኒ ደግሞ የሆነ ተንኮል አስባ ነበረ ማለት ነው። ተንኮሉን ያመጣችው እሷነች ምክንያቱም ኬራ እስኪ ጽናት ትቀናለች አትቀናም የሚሉ በነገራችሁ ላይ ሁለታቸው ይቀናሉ። ጽናትም ትቀናለች ኬራም ይቀናል ማለት ነው። እና ያው ኪራን ከእነ ናሆም ቤት አሳደሩት። እና ስልኩ ስደውል ስደውል ጽናት ኪራ አያነሳም። በስተ መጨረሻ ግን ማለት ነው በነይተው ላይ ሲደወል ግን መልሳ ስደውል ምሩ ነበር ያንስ፣ ምሩ ሌላ ሰው አስመስላ አነሳችውና፣ ቤቢ ምናምን ነገር በቃ ሲነሳ ይደውልልሻል፣ ፍቅር አሁን ተኝቷል በማለት እንግዲህ ያው ድምጿን ቀይራ ምሩ ማናግራት ነበረ ማለት ነው። ከዛ ፅናትም እሳት ጎርሳ ተናዳ፣ ከዛ በቃ ለምሩም ደወለች፣ እንዲሁም ደግሞ ሰኒም ደውላ ነበር ነው እፈልጋቸዋለሁኝ፣ በማለት እንግዲህ ናሆሜም ወደ ቤት መጥተዋል፣ ሁላቸውም መጥተዋል። እና ትናንትና ወድሻለሁ አፈቅርሻለሁ ስንት ነገር ሲለኝ፣ እሱን ፍቅር ተቀብዬ በቃ ያለውን ነገር ለመቀጠል እያሰው እሱ ግን ከሴት ጋር አደረ ምናምን ነገር እያለች በጣም እየተንተከጠቀች ባለችበት ሰዓትም ያው ኬራ ቀጥታ ወደ ቤት ገባ። ስለዚህ ስልክ የማና ያነሰው ለምንስ እንደዚህ ያነሳችው በማለት እሷም ስጠይቀው ነበረ። ማነገረሽ ሁሉ ጠይቆ ነበረ። ስልክ ደውዬ ነበር አንስታ ግን የኔ ፍቅር ተኝቷል ምናምን እያለች ነበረ። ለምንድን ነው እንደዚህ የምታደርገው? በማለት እንግዲህ እሱም ያው ፕራንኩ ላይ ስላለበት አይ አንቺ ከምትድርኝ እኮ እኔ ራሴ የፈለግኳት የወደድኳት አምጥቼ ባገባ ይሻላል ብዬ ነው። ምነው አንቺ ልድርኛል ነበር ወይ ሰው? ስለዚህ የኔ መደሰትና የኔ በቃ ጥሩ ላይ መድረሱ ደስ ሊልሽ ይገባል እንጂ ምንም ነገር ሊከፋሽ አይገባም በማለት ይመልስላታል። ለምንድን ነው እንደዚህ የምትለው ብላ በቃ አይነ ጉልጉል ላርጋ ሰው ጠየቀችው። ግን ደግሞ ያው ይህ ነገር ውሸት እንደሆነና ፕራንክ እንዳደረጓት ነግረዋታል። አንቺም እንደዚህ ነበረ ስታደርግኝ የነበረው እና ባልሆነ ነገር መናደድ ራሳችን መጉዳት ነው እና ወደ ራሳችን ፍቅር ብንመለስ ይሻላል በማለት እኔ እኮ ይሄ እርግብ ይመስለኝ ነው በማለት እቅፍ አድርጋ በመጨረሻ እንትን ብላለች ማለት ነው። ስለዚህ ያው እንደምትቀና አይተዋል እንደምትወደውም ያዩበት ነገር ነው ማለት ነው። በእርግጠኝነት ያው ከበፊትም ትወደዋለች እሱም ይወዳታል። እና ምሩ ደግሞ ያሳሰባት ነገር አለ፣ በጣም ያሳሰባት ነገር አለ። ምክንያቱም ብቻዋን ስታስብ ስትጨነቅ ነበረ ያው ምንድ ነው ናሆሜ ለማዘሩ አልተናገረም። እሱ ምንድነው ምሩ የልብ ህመም እንዳለባት አታውቅም ማለት ነው። ስለዚህ ናሆሚ ለምን ደበቀ? በዚህ ምክንያት አፍሮቢ ነው ወይ? በመጀመሪያ ግልጽ ሆኖ ሁሉም ነገር የታወቀ ነገር ነው ደስ የሚለው ለምን አልተናገረም? በማለት እንግዲህ በጣም እያሰበች ትገኛለች። ይህን ነገር ያሰበችው እኔ እንደሚመስለኝ የናሆሚ እናት ልጅ ፈልጋለሁ፣ ልጅ ውለዱ ያለች ባለችበት ይመስለኛል ማለት ነው። ስለዚህ ያንን ነገር ለማድረግ ምሩ አችል ይሆናል፣ ግን በጣም እያሳሰባት እያስጨነቃት ይገኛል። እንግዲህ በመጨረሻም ያው በክፍል ስልሳ አንድ የምንጠብቀው በእርግጠኝነት የኪራ ቤተሰቦች ሊመጡ ይችላሉ፣ ወይንም ደግሞ ነገሩን ሊያውቁ ይችላሉ። ይፈቅዳሉ አይፈቅድም የሚለውን እምና ይሆናል ሰንም ያስጨነቃት ነገር አለ። እሱንም እንጠብቃለን። እናተን እንደውም ኪራን እጅግ በጣም የሚወዷቸው የሚያከብራቸው ብዙ ተከታታዮች አሏቸው ማለት ነው። እና ያው እጅግ በጣም የእነሱ ፋሚሊዎች ማለት ነው፣ ከኔም ጀምሮ እጅግ በጣም ደስ ብሎኛል፣ ደስ ብሏቸዋል ማለት ነው። እና እንኳን ደስ አላችሁ ለማለት ወዳለው በስተ መጨረሻ ማለት ነው እና ይህ ፍቅራቸው ሳይደፈርስ አንድ ሆኖ ደግሞ ማለት ነው በቤተሰብ ሽማግሌ ምናምን ተብሎ እንግዲህ ኪራም ደግሞ የቤተሰቦቹን ሀሳብ ተቀብሎ ወይም ደግሞ የኪራን ሀሳብ ቤተሰብ ሰው ተቀብለው የሚሰምር የሚሆን ያድርግ። ሌላ ምንም አይነት ምክንያት በሁለታቸው አይግባ ለማለት ወዳለው። ሌላ ነገር ከገባ ግን እውነት ለመናገር ሁለታቸውም ይጎዳሉ ማለት ነው። ስለዚህ የፅናትና የኪራ ፍቅር ከዚህ በኋላ ምንም ነገር የሚነካው ባይኖር እጅግ በጣም ጥሩ ነው። ያው ነገሮቹ ቤተሰብም ተስማምቶ፣ የኪራ ማባትም እንዲሁም ደግሞ ማዞሩም እንዲሁም የፅናት ቤተሰብ አባቷን ፈቅደው ደስ የሚል ህይወት እንዲኖሩ እንዲሁም ደግሞ ትምህርቷን እንድቀጥል ሀሳቧ ሁሉ እንዲሳካ፣ እሽ ካለች ሀሳቧ ሁሉ እንደሚታሳካ ህልሟንም እንደሚያሳካላት እንግዲህ ከዚህ በፊት ማለት ነው። ኪራ ተናግሯል። ሲቀጥል እሷ ነች የሰራችኝ፣ እሷ ነች ለዚህ ደረጃ ያንን ተንኮለኛና ቲቪተኛውን ኪራን እየሰራሽው አንቺ ነሽ በማለት እንግዲህ ሲነግራት ነበር ማለት ነው። ስለዚህ እጅግ በጣም እንደቀየረችውም እራሱ እየመሰከረ ነው ስለዚህ ደስ የሚል ነገር እንግዲህ አብረው እንደዚህ ማለት ነው እናቱም አባቱም ባሉበት በደስታ በፍቅር ይመጣሉ የሚል ሀሳብ እና ተስፋ አለኝ። እና ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። ቻናሌ ግን እጅግ በጣም የቀዘቀዘ ነው የሚችሉ ሼር አድርጉልኝ፣ ላይክ ኮሜንት አድርጉልኝ። አበረታቱኝ ሰፖርት አድርጉኝ ማለት ነው። አበረታቱኝ እሺ፣ በይታ አበረታቱኝ። የምር በጣም እየቀነሰብኝ ስለሆነ እይተው ማለት ነው። አበረታቱኝ ለማለት ወዳለሁ። በተረፈ ሁላችሁን በያላችሁበት ሰላማችሁ እይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ጊዜ ተመኘውላችሁ በያላችሁበት